አትሌቲክስ ጉዳያችን ነው የምናስቀድመው። ክቡራትና ክቡራን ተመልካቾቻችን ሀምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ ለስድስት ተከታታይ ቀናት ሲካሄድ ቆይቶ ትላንት በይፋ ተጠናቋል። በውድድሩ ላይ እንግዲህ በርካታ ክለቦች ተሳትፈውበታል ከክልልና ከከተማ አስተዳደር የተውጣጡ አትሌቶች የተሳተፉበት ውድድር ደማቅ ውድድር እንደነበረ ይታወሳል የመክፈቻና የመዝጊያ ስነ ስርዓቱንም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ወደ እናንተ ሲያደርስ መቆየቱ የሚታወስ ነው ለማንኛውም የኢትዮጵያ ንግድ ባንክ የውድድሩ አጠቃላይ አሸናፊ ሆኗል ትላንት የፍጻሜ ውድድር ዝርዝር አዘጋጅተናል እሱን ተከታትል እንመለሳለን በሴትም በወንድም የሚገርም ነው

ላለፉት ስድስት ቀናት በኢትዮጵያ ስፖርት አካዳሚ ሲካሄድ የቆየውና የቆየው ና ከ1300 በላይ አትሌቶች የተሳተፉበት 54ተኛው የኢትዮጵያ አትሌቲክስ ሻምፒዮና በይፋ ሲጠናቀቅ ኢትዮጵያ ንግድ ባንክ የውድድሩ አጠቃላይ አሸናፊ ሆኗል። በውድድሩ በአጠቃላይ ሰባት ክብረ ወሰኖች ሲሻሻሉ በመዝጊያው እለት ዘጠኝ የፍጻሜ ውድድሮችም ተደርገውበታል። በወንዶች 5000 ሜትር አብዲሳ ፈይሳ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሲያሸንፍ፣ ገብሩ አብርሃ ከኢትዮ ኤሌክትሪክ ሁለተኛ፣ ጀምቦን ሲሳይ ከኢትዮጵያ ንግድ ባንክ ሶስተኛ ሆነው አጠናቀዋል። በተመሳሳይ በሴቶች አምስት ሺ ሜትር ፍጻሜ የኒዋ ንብረት ከኢትዮጵያ ንግድ ባንክ ውድድሩን በበላይነት ስታጠናቅቅ ገመኔ ማሚቴ ከኦሮሚያ ፖሊስና ዝይን አየልኝ ከኢትዮ ኤሌክትሪክ ሁለተኛና ሶስተኛ ሆኖ ጨርሰዋል። በወንዶች 1500 ሜትር ሞሲሳ ስዩም ከሸገር ከተማ ርቀቱን በበላይነት ሲያጠናቅቅ፣ በሴቶች ደግሞ ጽጌ የተሾመ ከሰላሌ ዩኒቨርሲቲ አሸናፊ ሆናለች። በውድድሩ በሴቶች የኢትዮጵያ ንግድ ባንክ በበላይነት በማጠናቀቅ የዋንጫ ተሸላሚ ሲሆን መቻል ሁለ ተኛ ሲዳማ ቡና ደግሞ ሶስተኛ ሁነው ውድድራቸውን ጨርሰዋል። በወንዶች መቻሌ የዋንጫ አሸናፊ ሲሆን፣ ኢትዮጵያ ንግድ ባንክ ሁለተኛ፣ ሸገር ከተማ ደግሞ ሶስተኛ ሁነው ነው የጨረሱት። በአጠቃላይ በሁለቱም ጾታ ድምር ውጤት ደግሞ ኢትዮጵያ ንግድ ባንክ ከፍተኛ ነጥብ በማስመዝገብ የውድድሩ አሸናፊ ሆኖ ሲያጠናቅቅ፣ መቻል ሁለተኛ፣ ሸገር ከተማ ሶስተኛ ሁነው ውድድራቸውን ጨርሰዋል። የኢትዮጵያ ሴቶች ፕሪሚየር ሊግን ቀጥለን በዝርዝር እንመለከታለን። ክብራትና ክብራን ተመልካቾቻችን፣ የኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ የ2017 የውድድር አመት፣ ትላንት በይፋ ተጠናቋል። የኢትዮጵያ ንግድ ባንክ ላለፉት አምስት አመታት በተከታታይ ሻምፒዮን የሆንበትን ክብር ነው ትናንት ማሳካት የቻለው። በእርግጥ ቀድሞ ጨዋታዎች እየቀሩት ነበር ሻምፒዮን የሆነው ትላንት። ለማንኛውም የመጨረሻ ጨዋታውንም አድርጎ አዳማን አምስት ለባዶ በሆነ ሰፊ ውጤት አሸንፎ በአዲስ ቅርጽ የተዘጋጀውን ዋንጫም እንግዲህ ትላንት በሀዋሳ ተረክቧል። የኢትዮጵያ ንግድ ባንክ በውድድር ዓመቱ ምንም አይነት ጨዋታ ሳይሸነፍ ነበረ ሻምፒዮን የሆነው። ግርማ በቀለ ከሀዋሳ ውድድሩን ተከታትሎ ዝርዝር አዘጋጅቶ ልኮልናል። የ2017 ዓ ም የኢትዮጵያ ሴቶች ፕሪምየር ሊግ በተከናወኑ ሁለት የ26ኛ ሳምንት መርሃ ግብሮች ፍጻሜውን አግኝቷል። በጫዋታዎቹ ሀዋሳ ከተማ ከድሬዳዋ ከተማ 0 ለ0 ሲለያዩ ኢትዮጵያ ንግድ ባንክ አዳማ ከተማን አምስት ለ0 አሸንፏል። ረዳየታ አስረሳኝና ንግስት ይበቀለ ሁለት ሁለት ግቦችን ሲያስቆጥሩ ሴናፉ አቁማ ቀሪዋን ከመረብ በማገናኘት በአመቱ በ22 ግቦች ኮከብ ግብ አግቢ ሆና አጠናቃለች። አንድ ጫዋታ እየቀረው ሻምፒዮን መሆኑን ከሳምንት በፊት ያረጋገጠው ኢትዮጵያ ንግድ ባንክም ሁለተኛ ዙር የሊጉ ጫዋታዎች በተከናወንበት የሀዋሳ ሰው ሰራሽ ሜዳ በተካሄደው የመዝጊያ ስነስርዓት በልዩ ሁኔታ በአዲስ መልክ የተሰራውን የፕሪሚየር ሊጉን ዋንጫ ተረክቧል። በዚህ ሁላ ቻሌንጅ መካከል ይችን ቀን እንናፍቃት ስለነበረ ስሜቱ እጅግ በጣም ከምነግር በላይ ነው። ሁልጊዜ ያው በልፋት የምታደርጋቸው ነገሮች ለልፋት ደግሞ ክሬዲት መስጠት አለብንና በጣም ደስተኞች ነን። ዛሬ ደግሞ ይበንጥ በጣም ደስ ብሎናል እና በዚህ ደስታ ውስጥ ደግሞ እግዚአብሔር ክብሩ ይውሰድ። ዛሬ በጣም ደስ ብሎኛል። ያው እንደ ቲም በጣም ትልቅ ስኬት ነው ያሳካ ነው። ያው እግዚአብሔር ይመስገን የምንፈልገውን ነገር አግኝተናል። ይሄ ዋንጫ ደግሞ ለየት የሚያደርገው ለተከታታይ አምስት ዓመታት ነው የበላ ነው እና እዛ ውስጥ በመኖረ እጅግ በጣም ደስተኛ ነኝ። የእኔ ብቻ ሳይሆን የቡድን አጋሮቼ ውጤት ነው። ደስ ይላል። የኢትዮጵያ ንግድ ባንክ ሻምፒዮን መሆን የቻለው በአመቱ ምንም ጨዋታ ሳይሸነፍ ሲሆን ያለመሸነፍ ጉዞውንም ወደ ሃምሳ አንድ ጨዋታዎች አድርሶታል። የዘንድሮ ሻምፒዮናነትም ለተከታታይ ለአምስተኛ ጊዜው ሲሆን በአጠቃላይ ደግሞ ለስምንተኛ ጊዜው ነው። እኛ ደግሞ ለሁሉም ነው የምንዘጋጀው። በነገራችን ላይ ያ ነው እኛን ውጤታማ ነገር ያደረግን ብዬ ነው የማስበው። በብዛት ተግተም መስራት ነው ሌላ ምስጢር የለውም። አሪፍ አሪፍ። በዚህም በቲዮሪም ክላስ እየተማርን ተግባራዊ ያደረግን ያው ብለው ዋንጫው ደርሰናል። ንግድ ባንክን ተከትለው ሀዋሳ ከተማና ና ሲዳማ ቡና ሁለተኛ ና ሶስተኛ ሆነው አጠናቀዋል። አምበርቾ ድራሜ ና ቂርቆስ ክፍለ ከተማ ደግሞ ወደ ከፍተኛ ሊጉ የወረዱ ክለቦች ሆነዋል። የወቅቱ የምስራቅና መካከለኛው አፍሪካ ክለቦች ሻምፒዮን ንግድ ባንክ ዘንድሮም የሊጉ ሻምፒዮን መሆኑን ተከትሎ በቀጣይ ዓመትም ኢትዮጵያን ወክሎ በመድረኩ ይወዳደራል። ውጤታማ ሆኖ ዋንጫውን የሚያነሳ ከሆነም ለተከታታይ ሁለተኛ ጊዜ የሴካፋ ዞንን ወክሎ በአፍሪካ የሴቶች ቻምፒዮንስ ሊግ የሚሳተፍ ይሆናል ይሆናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ግርማ በቀለ ነኝ፣ ከሐዋሳ። ቀጥለን ደግሞ የወንዶችን የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንመለከታለን። 29ኛ ሳምንት ላይ ደርሷል የኢትዮጵያ ፕሪሚየር ሊግ። ትላንት የ29ኛ ሳምንት መራ ግብሮች ተደርገዋል። ሁለት ጨዋታዎች ናቸው የተደረጉት። ኢትዮጵያ ቡና ሲያሸንፍ፣ ቅዱስ ጊዮርጊስ ተሸንፏል። ኢትዮጵያ ቡና ከወላይታ ዲቻ ያደረጉትን ጨዋታ አስቀድመን እንመልከት። ኢትዮጵያ ቡና አንድ ለባዶ ነው ወላይታ ዲቻን ትላንት አንድ በማሸነፍ ወሳኝ ሶስት ነጥብ አሳክቶ ሶስተኛ ተከታታይ ድሉን ማስመዝገብ የቻለው ኮንኮኒ ሀፊዝ ብቸኛዋን የቡናማዎችን ግብ ያስቆጠረ ተጫዋች ነው። ቀደም ብዬ እንዳነሳውት እንግዲህ ተከታታይ ሶስት ድሎችን ማስመዝገብ ችሏል። ከቅርብ ሳምንታት ወዲህ የዋንጫው ተፎካካሪ እየሆነ መጥቷል። ኢትዮጵያ ቡና ትላንት ማሸነፉን ተከትሎ ከመሪው ኢትዮጵያ መድን ያለውን የነጥብ ልዩነት ወደ ስድስት ዝቅ በማድረግ ባህር ዳር ከተማንም እንዲሁ ነጥቡን ከፍ አድርጎ በመብለጥ እንግዲህ ሁለተኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። በቀጣይ እንግዲህ ባሳለፍነው ሳምንት እንደምናስታውሰው አንደኛና ሁለተኛ ላይ የነበሩት ባህር ዳር ከተማና ኢትዮጵያ መድን ያደረጉት ጨዋታ በባህር ዳር ከተማ ሁለት ለአንድ አሸናፊነት መጠናቀቁን ተከትሎ በቀጣይ ሳምንታት ሰባት ሳምንታት እንግዲህ የኢትዮጵያ ፕሪሚየር ሊግ የዋንጫ ፉክክር የበለጠ አጓጊ ሆኖ እንዲቀጥል አድርጎታል ማለት ነው። ወላይታዲቻ ትናንት ትላንት መሸነፉን ተከትሎ ያው 41 ነጥቦችን ይዞ አራተኛ ደረጃ ላይ ነው የተቀመጠው። 13 ነጥቦች እርቀት አለው ከመሪው ኢትዮጵያ መድን። ለማንኛውም ትላንት ኢትዮጵያ ቡና ሁለት ለአንድ አሸንፎ ወደ ሁለተኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ሌላኛው ትላንት የተደረገው ጨዋታ ቅዱስ ጊዮርጊስን ከአዳማ ከተማ ያገናኘ ጨዋታ ነበረ። አዳማ ከተማ ይህንን ጨዋታ አንድ ለባዶ በማሸነፍ ወደ ድል አድራጊነቱ ተመልሷል። እንደምናስታውሰው ወራጅ ቀጠና ላይ የከረመ ቡድን ነው አዳማ ከተማ። ትላንት ግን ቅዱስ ጊዮርጊስን አንድ ለባዶ በማሸነፍ ወሳኝ ሶስት ነጥቦችን አሳክቶ እንግዲህ በፕሪምየር ሊጉ ለመቆየት እየታገለ ይገኛል። ስንታየው መንግስቱ አርባ አምስተኛው ደቂቃ ላይ የአዳማ ከተማን ብቸኛ የማሸነፊያ ግብ ያስቆጠረ ተጫዋች ነው። አዳማ ከተማ ከበርካታ ጨዋታዎች በኋላ ወደ አሸናፊነቱ ሲመለስ በአንጻሩ ቅዱስ ጊዮርጊስ ደግሞ ያለፉትን ሶስት ጨዋታዎች በተከታታይ በማሸነፍ ወደ ድል አድራጊነቱ ተመልሶ ነበረ። ትላንት ግን ከሶስት ጨዋታዎች በኋላ የተሸነፈበት ውጤት ሆኖ ተመዝግቧል። ቅዱስ ጊዮርጊስ አርባ ነጥቦችን ይዞ በሊጉ ስድስተኛ ደረጃ ላይ ነው የተቀመጠው። አዳማ ከተማ ደግሞ ወራጅ ቀጠና አስራ ስድስተኛ ደረጃ ላይ የተቀመጠው ሀያ ስድስት ነጥቦች አሉት። በእርግጥ በቀጣዩ ሰባት ሳምንታት በቀሬ ጨዋታዎች ማለት ነው የሚያስመዘግባቸው ውጤቶች የሚጠበቁ ሲለቁ ነው የሚሆነው። ከአዳማ ከተማ ቀጥሎ ወራጅ ቀጠና የሚገኘው መቀለ ሰባ እንደርታን ስንመለከት ሶስት ነጥቦች ብቻ ነው ከአዳማ ከተማ ከፍ የሚለው እና በቀጣይ የሚደረጉ ጨዋታዎችም የሚጠበቁ ነው የሚሆነው። ከ29ኛ ሳምንት የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎች ዛሬ ቀጥለው ይደረጋሉ። 9 ሰዓት ላይና 12 ሰዓት ላይ መራ ግብሮች ይከናወናሉ። አርባ ምንጭ ከሐዋሳ እንዲሁ 9 ሰዓት ላይ ቀዳሚው መራ ግብር ነው። ኢትዮ ኤሌክትሪክ ከሲዳማ ቡና ደግሞ 12 ሰዓት ላይ ቀጥለው ጨዋታቸውን የሚያደርጉ ነው የሚሆነው። የመላው አማራ ጨዋታዎችን እንመልከት። የመላው አማራ ጨዋታዎች ትላንት በደሴ ከተማ በይፋ ተጀምሯል። ለዘጠነኛ ጊዜ ነው የሚደረገው። ዘጠነኛው የመላው አማራ ጨዋታዎች ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ነው እንግዲህ ትላንት በደሴ ከተማ በሆጤ ስታዲየም ውድድሩ የተጀመረው። በዚህ ውድድር ላይ ከሁሉም ዞኖችና ከተማ አስተዳደሮች የተውጣጡ ከአምስት ሺ በላይ የሚደርሱ ስፖርተኞች ለሚቀጥሉት አስራ አንድ ቀናት እንግዲህ በአስራ ዘጠኝ የስፖርት አይነቶች እንደሚ እንደሚፎካከሩ ነው የተገለጸው። በዚህ በትላንቱ የመክፈቻ ፕሮግራም ላይ የባህልና ስፖርት ሚኒስትሯ ሸዊ ቻንካ፣ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራና የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ እንዲሁ እርዚቅ ይሳና ሌሎችም እንግዶች በውድድሩ ላይ ተገኝተዋል። ለማንኛውም ግን የመላው አማራ ጨዋታዎች ለዘጠነኛ ጊዜ ትላንት በደሴ ከተማ ተጀምሯል። ለቀጣይ 11 ቀናት የሚቀጥል ነው የሚሆነው። ወደ ውጭ መረጃዎቻችን እንለፍና ና አስቀድመን የእንግሊዝ ፕሪምየር ሊግ ጨዋታዎችን ነው የምንመለከተው። ትላንት ተጠባቂ የነበረው የሊቨርፑልንና የአርሰናልን ጨዋታ እንመለከታለን። በእርግጥ ሊቨርፑል ቀድሞ ሻምፒዮን የሆነበት ውድድር እንደመሆኑ መጠን፣ አርሰናል ደግሞ በአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ለማረጋገጥ ያደረጉት ጨዋታ ነበረ። ሊቨርፑል በነገራችን ላይ አርሰናል ትላንት ለሊቨርፑል የክብር አቀባበል አድርጓል። ከጨዋታው በፊት አርሰናል የክብር አቀባበል ላያደርግ ይችላል የሚሉ መረጃዎች ይወጡ ነበረ። ነገር ግን አሰልጣኝ ሚኬል አርቴታ ሻምፒዮን ለሆነ ቡድን ክብር መስጠት ይገባል፣ ይህን እናደርጋለን ብለዋል። ያንንም አድርገዋል። ኮዲጋክፖና ሉስ ዲያዝ በሀያና በሀያ አንደኛው ደቂቃ በአንድ ደቂቃ ልዩነት በተከታታይ ግባ አስቆጥረው ሊቨርፑሎች ሁለት ለባዶ ሲመሩ ቆይተው ነበረ ከዛም በኋላ ግን አርባ ሰባተኛው ና ሰባኛው ደቂቃ ላይ ጋብሪኤል ማርቲኔሊ ና ሚኬል ሜሪኖ ለአርሰናል ግባ አስቆጥረው ጨዋታ ሁለት አቻ ተጠናቋል ትላንት ግቢ ያስቆጠረው ሚኬል ሜሪኖ በሁለት ቢጫ ካርድ ሰባ ዘጠነኛው ደቂቃ ላይ ከሜዳ መውጣቱን ተከትሎ ለአስራአንድ ደቂቃዎች ያህል አርሰናል በጎደሎ ተጫዋች ነበረ የተጫወተው አርሰናል ከአውሮፓ ቻምፒዮንስ ሊግ የሽንፈት መልስ በፓሪሰን ጀርመን ተሸንፎ ከውድዱ ከተሰናበተ በኋላ ትላንት ማሸነፍ አልቻለም። በሊጉ ያለፉትን ሶስት ጨዋታዎችንም ማሸነፍ አልቻለም። በእርግጥ ሁለተኛ ደረጃ ላይ ነው የተቀመጠው። ነገር ግን ኒውካስል አሸናፊ መሆኑን ተከትሎ የሁለተኛነት ደረጃው ሊነጠቅ ይችላል እየተባለ ነው የሚገኘው። አርሰናል በቀጣይ ደግሞ ከኒውካስል ዩናይትድ ጋር መገናኘቱ የበለጠ ጨዋታው እንዲጠበቅ አድርጎታል። ከኒውካስል ጋር ከተጫወተ በኋላ የመጨረሻ ጨዋታውን ደግሞ ከሳውዛምፕተን ጋር ነው የሚያደርገው። ትናንት የተደረገው የእንግሊዝ ፕሪምየር ሊግ ሌላኛው ጨዋታ ኒውካስል ዩናይትድን ከቸልሲ ያገናኘ የመርሃ ግብር ነበረ። ሴንት ጄምስ ፓርክ ላይ የተደረገ ጨዋታ ነበረ። ኒውካስል ይህንን ጨዋታ ሁለት ለባዶ በማሸነፍ ወደ ሶስተኛ ደረጃ ከፍ ያደረገበትን ውጤት ነው ማስመዝገብ የቻለው። ሳንድሮ ቶናሊና ብሩኖ ጉማሬሽ ለኒውካስል ዩናይትድ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ትላንት ኒውካስል ዩናይትድና ቸልሲ ጨዋታቸውን ከማድረጋቸው በፊት እኩል ነጥብ በሊጉ ይዘው የተቀመጡ ክለቦች እንደመሆናቸው መጠን ጨዋታው የበለጠ እንዲጠበቅ አድርጎት ነበር። ነገር ግን ኒውካስሊን ጨዋታ አሸንፏል። ሰላሳ አምስተኛው ደቂቃ ላይ ሴኔጋላዊ አጥቂ ኒኮላስ ጃክሰን በቀይ ካርድ ከሜዳ መውጣቱን ተከትሎ ቸልሲ ለስልሳ አምስት ያህል ደቂቃዎች ለ55 ያህል ደቂቃዎች በጎደሎ ተጫዋች መጨረሱ ጨዋታው እንዲከብደው አድርጎታል። ለማንኛውም ቼልሲ በሊጉ ከሶስት ተከታታይ ድሎች በኋላ ትላንት ተሸንፏል በኒውካስል ዩናይትድ። ኒውካስል ማሸነፉን ተከትሎ ደግሞ ወደ ሶስተኛ ደረጃ ከፍ ያለበትን ውጤት ነው ማስመዝገብ የቻለው። ትላንት የተደረጉ ሌሎች ጨዋታዎችን ስንመለከት የአውሮፓ ሊግ የፍጻሜ ተፋላሚ የሆኑት ማንቸስተር ዩናይትድና ቶትናም በተመሳሳይ ውጤት ሁለት ለባዶ ሁለት ለባዶ ተሸንፈዋል። ማንቸስተር ዩናይትድ ትላንት በሜዳው ኦልትራፎርድ በዌስታም ዩናይትድ ነው ሁለት ለባዶ የተሸነፈው። የሩበን አሞሪ ቡድን ዘንድሮ እጅግ ደካማ የሆነ ውጤት ነው እያስመዘገበ የሚገኘው። በተለይ በሜዳው ኦልትራፎርድ በተከታታይ ሽንፈቶችን እያስተናገደ ይገኛል። ቶማስ ሱቸክና ጃሮድ ቦን ለዌስታም ዩናይትድ ግቦችን ያስቆጠሩ ተጫዋቾች ናቸው። ዌስትሃም ዩናይትድ በዘንድሮ የውድድር አመት እጅግ ደካማ የሚባል ቡድን ነው። ነገር ግን ትላንት ማንቸስተር ዩናይትድ ደካማ በሚባለው ቡድን መሸነፉ ደግሞ የበለጠ ትችት እንዲያስተናግድ አድርጎታል። 17ተኛ የሊግ በውድድር አመቱ በፕሪሚየር ሊጉ ብቻ 17ተኛ ሽንፈቱን ነው ትላንት ማንቸስተር ዩናይትድ ያስተናገደው ሩበን አሞሪም ትላንት ከአስተያየት ሰጥተዋል ከሽንፈቱ በኋላ ሽንፈት የማይፈራ ቡድን እየሆነ ነው። ሽንፈትን እየተለማመደ የመጣ ቡድን ሆኗል ማንቸስተር ዩናይትድ። በቀጣይ ማይስተካከል ከሆነ ይህ ቡድን ከአሰልጣኝነቴ ማንቸስተር ዩናይትድን ልለቅ እችላለሁ የሚል አስተያየት ሰጥተዋል። ክረምት ላይ በሚገባ ቡድኑ ተጠናክሮ በተለይ በቀጣይ የውድድር አመት በደንብ ማይስተካከል ማይሻሻል ከሆነ ማንቸስተር ዩናይትድን ልለቅ እችላለሁ የሚል አስደንጋጭ አስተያየታቸውን ሰጥተዋል። አሰልጣኝ ሩበን አሞሪም ኢሮፓ ሊግ ፍጻሜ ተፋላሚዎች ነን፣ ዩሮፓ ሊግን አሸነፍንም አላሸነፍንም የሚያስፈራ ደረጃ ሰንጠረዥ ላይ ነው የተቀመጥነው። ስለዚህ በቀጣይ ትልቅ የሆነው ክለብ ወደ ትልቅነቱ መመለስ አለበት እንጂ በዚህ አንቀጥልም የሚል አስተያየታቸውን ሰጥተዋል። ቶትናምን በተመሳሳይ ትላንት ሁለት ለባዶ ነው በክሪስታል ፓላስ እንዲሁ የተሸነፈው በሜዳው ሁለት ለባዶ ሲሸንፍ ኢዜ ሁለቱን ግቦች ማስቆጠር ችሏል። ሀያኛ ሽንፈቱ ነው በሊጉ ያስተናገደው የአንጅ ፖስተኮግሉ ቡድን። ቀደም ብዬ እንዳነሳሁት ማንቸስተር ዩናይትድና ቶትናም ለኤሮፓ ሊግ የደረሱ ሁለቱ ክለቦች ናቸው። በፕሪምየር ሊጉ ግን የማይመጥናቸው ደረጃ ሰንጠረዥ ላይ ነው የተቀመጡት ና 16ኛና 17ኛ ደረጃ ላይ ነው የተቀመጡት። ስለዚህ ይህንን አስከፊ የውድድር አመት ለማካካስ በኤሮፓ ሊግ ሁለቱ ክለቦች በፍጻሜ የሚያደርጉት ጨዋታ ከወዲሁ ተጠባቂ ይሆናል። ኖቲንጋም ፎረስት ከሌስተር ትላንት ያደረጉት ጨዋታ ሁለታቻ መጠናቀቁን ተከትሎ ኖቲንጋም ፎረስት በአውሮፓ ቻምፒየንስ ሊግ ላይ ሳተፍ ይችላል እየተባለ ነው የሚገኘው ወደ ሰባተኛ ደረጃም ዝቅ ያለበትን ውጤት አስመዝግቧል። ኖቲንጋም ፎረስት ከእንግሊዝ ፕሪምየር ሊግ ወጣ እንበልና ወደ ስፔን ላሊጋ እናቅና። ኤል ክላሲኮ ደርቢ ባርሴሎናን ከሪያል ማድሪድ ትላንት ያገናኘው ጨዋታ በባርሴሎና ሜዳ የተደረገ መርሃ ግብር ነበረ። ባርሴሎና አራት ለሶስት አሸንፏል። ይህንን ጨዋታ ኪሊያን ምባፔ ለሪያል ማድሪድ ትላንት ሀትሪክ ሰርቷል። ሶስቱን ግቦች እሱ ነው ማስቆጠር የቻለው። ነገር ግን ባርሴሎና ከኋላ ተነስቶ አሸናፊ ሆኗል። ኪሊያን ምባፔ እንዳልኩት ሁለት ግቦችን በተከታታይ አስቆጥሮ ሪያል ማድሪድ ሁለት ለባዶ ሲመራ ነበረ። ከዛም በኋላ ግን ባርሴሎና በ26 ደቂቃዎች በመጀመሪያው አጋማሽ አራት ግቦችን አስቆጥሮ አራት ለሁለት ሆኖ ነበር ጨዋታው። ከረፍት መልስ ደግሞ ሌላ አንድ ግብ ኪልያን ኢምባፔ አስቆጥሮ ጨዋታው በባርሴሎና አራት ለሶስት አሸናፊነት ተጠናቋል። ኤሪክ ጋርሲያ፣ ላሚኒያማልና ራፊኒያ ደግሞ ሁለት ግቦችን አስቆጥረዋል፣ ለባርሴሎና ግቦቹን ማለት ነው። ባርሴሎና በቀጣይ እንግዲህ ትላንት ሪያል ማድሪድ ማሸነፉን ተከትሎ የነጥብ ልዩነቱን ከአራት ወደ ሰባት ከፍ ማድረጉን ተከትሎ ሶስት ጨዋታዎች ብቻ ነው የሚቀሩት፣ በቀጣይ ሶስት ሳምንታት ብቻ ይቀራሉ በስፔን ላ ሊጋ። ስለዚህ በቀጣይ ሐሙስ በካታሎን ደርቢ ከኤስፓኞል ጋር ጨዋታውን ያደርጋል ባርሴሎና። ይህንን ጨዋታ የሚያሸንፍ ከሆነ ሻምፒዮን መሆኑን ያረጋግጣል። ኤስፓኞልን የሚያሸንፍ ከሆነ ደግሞ ባርሴሎና። ሪያል ማድሪድ ከማዮርካ ጋር ጨዋታውን ያደርጋል የፊታችን ሐሙስ። ስለዚህ ሪያል ማድሪድ በዚህ ጨዋታ ከተሸነፈ ባርሴሎና ሻምፒዮን መሆኑን በላሊጋው ያረጋግጣል ማለት ነው። ኪልያን ምባፔ 26ኛ የላሊጋ ግቡ ነው በውድድር ዓመቱ ያስቆጠረው። ሮቤርት ለቫንዶቭስኪ ነበር የላሊጋው ኮከብ ግብ አስቆጣሪነት ሲመራ የነበረው በጉዳት እንግዲህ ጨዋታዎች እያመለጡት ይገኛሉ። በአንድ ግብ በልጦት በ26 ግቦች ኮከብ ግብ አስቆጣሪነቱን እየመራ ይገኛል ፈረንሳዊ ኮከብ። ከዛ በተጨማሪ 39 ግቦችን ነው በውድድር ዓመቱ ለሪያል ማድሪድ ግብ ማስቆጠር የቻለው በአጠቃላይ ማለት ነው። ያንንም ተከትሎ እንግዲህ ኪልያን ምባፔ በመጀመሪያ የውድድር ዓመቱ በሪያል ማድሪድ ቤት በርካታ ግቦችን ያስቆጠረ የመጀመሪያው ተጫዋችም ለመሆን በቅቷል ማለት ነው። በውድድር ዓመቱ ሁለቱ አንጋፋ ክለቦች ሪያል ማድሪድና ባርሴሎና በዘንድሮ የውድድር ዓመት ብቻ ማለት ነው አራት ጊዜ ተገናኝተዋል። በሱፐር ካፕ ና በኮፓ ዴላ ራይ ተገናኝተው ነበረ። ሁለቱን የፍጻሜ ውድድሮች ባርሴሎና አሸንፎ ዋንጫ ማንሳቱን እናስታውሳለን። በላሊጋው ደግሞ እንዲሁ ሁለቱንም ጨዋታዎች በደርሶ መልስ አሸንፎታል ማለት ነው። 16 ግቦችን አስቆጥሮ ነው በአንድ የውድድር ዓመት በአራት ጨዋታዎች ባርሴሎና ሪያል ማድሪድ ላይ ማሸነፍ የቻለው። በአንድ ጨዋታ በአማካይ አራት ግቦችን ያስቆጥራል እንደማለት ነው። ሪያል ማድሪድ ላይ ባርሴሎና 1982 83 የውድድር ዘመን በኋላ ባርሴሎና በአንድ የውድድር አመት በኤልክላሲኮ ደርቢ ሪያል ማድሪድን አራት ጊዜ በማሸነፍ የራሱን ታሪክም የተጋራበትን ውጤት ማስመዝገብ ችሏል ማለት ነው። ተጠባቂው ኤልክላሲኮ ደርቢ ለማንኛውም ትናንት በባርሴሎና አራት ለሶስት አሸናፊነት ተጠናቋል። በሰባት ነጥብ ልዩነት ለላሊጋው ሻምፒዮንነት ተቃርቧል ባርሴሎና በጣሊያን ሴሪያም ትላንት ጨዋታዎች ተደርገው ነበረ። በሶስት ነጥብ ልዩነት ናፖሊ የጣሊያን ሴሪያን ይመራ ነበረ። ነገር ግን ናፖሊ ትላንታቸ ተላይቶ ኢንተር ሚላን አሸንፏል። ስለዚህ የነጥብ ልዩነቱ ወደ አንድ ብቻ ዝቅ ብሏል። በቀጣይ ሁለት ጨዋታዎች ብቻ ይቀራሉ። ስለዚህ የጣሊያን ሴሪያ በቀጣይ ለሻምፒዮንነት የሚደረገው ጨዋታ እጅጉን ይጠበቃል። ናፖሊ በሜዳው ትላንት ከጅኑዋ ጋር ያደረገውን ጨዋታ ሁለታቻ ነው ያጠናቀቀው። ሮሜሉ ሉካኩና ራስፓዶሪ ለኔፕልሱ ቡድን ሁለቱን ግቦች አስቆጥረዋል። አሌክስ ሜሬት በራሱ መረብ ግብ አስቆጥሮ ለጅኑዋ ግብ አስቆጥሯል ማለት ነው። ጆዋን ቫዝኮዝ ሌላኛዋን ግብ አስቆጥሮ ጨዋታ ሁለት አቻ ነው የተጠናቀቀው። ትላንት ስኮት ማክቶምናይ የቀድሞው የማንቸስተር ዩናይትድ አማካይ ስኮት ማክቶምናይ ወደ ኔፕልስ ካቀና በኋላ እጅግ ለናፖሊ ሻምፒዮንነት እንዲቃረብ ክለቡን በማድረግ ትልቁን አስተዋጽኦ እያበረከተ ይገኛል። ግቦችን በማስቆጠር ግብ የሚሆኑ ኳሶችንም አመሻሽቶ በማቀበል ድንቅ ጊዜን እያሳለፈ ይገኛል። በጣሊያን ትላንትም ሮሜሉ ሉካኩና ራስፓዶሪ ግቦችን ሲያስቆጥሩ ሁለቱንም አመቻሽቶ በማቀበል ጥሩ ጊዜን ማሳለፍ ችሏል። ትላንት ምሽትም ከዛ ውጭ ኢንተር ሚላን ከሜዳ ውጭ ተጉዞ ቶሪኖን ወደ ቱሪኖ አቅንቶ ሁለት ለባዶ አሸንፏል። ዛሌውስኪና አስላኒ ለኢንተር ሚላን ግቦችን አስቆጥረዋል። የሲሞኔ ኢንዛጊው ቡድን ኢንተር ሚላን ወደ አሸናፊነቱ ተመልሷል። በእርግጥ በአውሮፓ ቻምፒዮንስ ሊግ ባርሴሎናን አሸንፎ አራት ለሶስት በመልሱ ጨዋታ አሸንፎ ለፍጻሜ የደረሰ ድንቅ አቋሙን እያሳየ የሚገኝ ቡድን ነው። በአንድ ነጥብ ተበልጦ እንግዲህ ትላንት ማሸነፉን ተከትሎ ቀጣይ ቀሪ ሁለት ጨዋታዎችን የሚጠብቁ ነው የሚሆነው ቀሪ ሁለት ጨዋታዎችን ስንመለከት ኢንተር ሚላን ከበድ ያሉ ጨዋታዎች ያሉት ይመስላል። በቀጣይ ከላትሲዮ ና ከኮሞ ከሴስ ፋብሪጋዙ ቡድን ጋር ከኮሞ ጋር ነው የሚጫወተው። ላትሲዮ ጥሩ ቡድን ነው። ከዛ ውጭ ኮሞም እንዲሁም በሴሪያው ጥሩ ውጤት እያስመዘገበ የሚገኝ ቡድን ነው። ከቅርብ ጊዜያት ወዲህ ወደ ሴሪያው ካደገ በኋላ በሴስፋ ቪጋዝ እየተመራ ጠንካራ አቋሙን በተከታታይ ድሎችን እያስመዘገበ የሚገኝ ቡድን ነው፣ ና ኢንተር ሚላንን ላዚዮ ና ኮሞ ይፈትኑታል ተብሎ ነው የሚጠበቀው። ናፖሊ ግን ከፓርማ ና ከካህሊያሪ ጋር ነው በቀጣይ ጨዋታዎችን የሚያደርገው ሰባ ስምንት ና ሰባ ሰባት ነጥቦችን ይዘው እንግዲህ በቀጣይ ሁለቱ ክለቦች በአንድ ነጥብ ልዩነት የሚያደርጉት ፉክክር የሚጠበቅ ነው የሚሆነው። ዛሬ በጣሊያን ሴራ ሁለት ጨዋታዎች ይደረጋሉ። አታላንታ ከሮማ የሚያደርጉት ጨዋታ ይጠበቃል። ቬኔዚያ ከፊዮረንቲናም እንዲሁ በሴሪያው ዛሬ የሚያከናውኑት መርሃግብር ነው። በመጨረሻ ፈረንሳይን ኮከብ ኦስማን ደንበሌን እንመለከታለን። የፈረንሳይ ሊግ አንድ የውድድር አመቱ ምርጥ ተጫዋች ተብሎ የአመቱ ኮከብ ተብሎ ተመርጧል። ኦስማን ደንበሌ ፓሪሰን ጀርመን የሊግ አንዱን ዋንጫ ሲያሸንፍና ና በአውሮፓ ቻምፒዮንስ ሊግም በሊዩስ እንሪኬ የተመራ የፓሪሱ ክለብ ፓሪሰን ጀርመን ለፍጻሜ ሲደርስ ትልቁን አስተዋጽኦ ያበረከተ ተጫዋች ነው። ኦስማን ደንበሌ ባሳለፍነው የውድድር አመት ኦስማን ደንበሌ በ26 ጨዋታዎች ሶስት ግቦችን ብቻ አስቆጥሮ ደካማ የውድድር አመትን ነበር ያሳለፍ ነው። በዘንድሮ የውድድር አመት ግን በ28 ጨዋታዎች 21 ግቦችን ነው ማስቆጠር የቻለው ና በሊዩስ እንሪኬ ምን ያህል እንደተቀየረ የሚያሳይ ነው። ስድስት ግብ የሆኑ ኳሶችን ማመቻችቶ አቀብሏል፣ በሊግ አንዱ ማለት ነው። በአጠቃላይ በውድድር አመቱ ደግሞ 33 ግቦችን ነው ለፓሪሱ ክለብ ያስቆጠረው ና በፈረንሳይ ሊግ አንድ ግን ኮከብ ተጫዋች ተብሎ ተመርጧል። ከዛው ከፓርሰን ጀርመን ወጣቱ ዲዛይ ድዌ ኮከብ ተጫዋች፣ የአመቱ የፈረንሳይ ሊግ አንድ ወጣት ኮከብ ተጫዋች ተብሎ እንዲሁ ተመርጧል። የሪያል ማድሪድ አጥቂ ትላንት ሀትሪክ የሰራው በኤልክላሲኮ ደርቢ ኪሊያን ምባፔ ደግሞ ከፈረንሳይ ውጭ በሚጫወቱ ፈረንሳዊ ሆኑ ተጫዋቾች የአመቱ ምርጥ ኮከብ ተብሎ ተመርጧል። ሉዊስ እንሪኬ የፓሪስ ሴንት ጀርመኑ አለቃ አሰልጣኝ የአመቱ የፈረንሳይ ሊግ አንድ ኮከብ አሰልጣኝ ተብሎ ተመርጧል። ክቡራትና ክቡራን ተመልካቾቻችን ከአዲስ ቀን ዕለተ ሰኞ የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።